ሰላም ጤና ይስጥልኝ፣ የተከበራችሁ ውድ አድማጮች። የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ም ሁለተኛው እትም ነሐሴ 26 ዓ.ም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል፣ ቀጣዩን በጉጉት እንድንከታተል ያስገድደናል ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋነ ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናነባ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ ተራኪ በእምነት አማረ። ዘሪሁን እነ መኩሬና አግኝቶ ስለ ነቢዩ ጉዳይ የሚያቀርቡለትን ሪፖርት መስማት ቢፈልግም የጸደይን ፍላጎት ማሟላት ይበልጥ አጓጓው! በሳምንቱ የረፍት ቀናት ውስጥ ልዩ ሰራተኞች ያዘዛቸውን ስራ በሚገባ እንደሚያከናውኑም ያውቃል። ከሁሉም በላይ ደግሞ እሱ በሌለበት በነቢዩ ላይ የሚፈጸም ጥቃት እሱን ነፃ እንደሚያደርገው በማሰብ ሐሳቧን በደስታ ሊፈጽም ተነሳ። ጸደይ በበኩሏ ከአዲስ አበባ ውጭ በሚያደርጉት የሽርሽር ቆይታ ወቅት የምታደርገው ሁሉ ደረቱ እንደተደገፈች ታውጠነጥን ጀመር። ከኩባንያው የተባረሩ ሰራተኞች ወደ ስራቸው እንዲመለሱ ለጥጥ አምራቾቹ በፍጥነት ገንዘባቸው እንዲከፍላቸውና በተለይ ደግሞ በነብዩ ላይ ምንም አይነት ክፉ ነገር እንዳይደርስበት ታሳምነዋለች። ለዚህም መተማመኛ እንዲሰጣት ለማድረግ የሚያስችላትን ስልት ነደፈች። ፍቅር የማይገዛው የለም ነበር ያለቻት ማክዳ። እስከ ዛሬ ግን የት ነበርኩ ስትል ራሷን ጠይቀች። መፍትሄ ከመሻት ይልቅ በመጨነቅ ብቻ ያሳለፈችው ጊዜ ቁጫት። ዘሪሁን፣ ወጣ ብለን ራት በልተን ብንመለስ ምን ይመስልሻል? በማለት ደረቱ ላይ እንደሆነች ጸጉሯን በጣቶቹ እያፍተለተለ ከሐሳቧ መለሳት። ቡና አስፈልተን እዚሁ እየተጫዋወትን ብናምሻ አይሻልም? አለችው! በሚስለመለሙ አይኖቿ ጭምር እያባበለች አዘዘችው። እንዳልሽ ብሎ አጥብቆ አቀፋት። የጠረጴዛዋን መሳቢያ ቆልፋ ቦርሷንና ቁልፎቿን ይዛ ከቢሮዋ ለመውጣት መንገድ ከጀመረች በኋላ ተመልሳ ወደ መስኮት ሄደች። ለመጨረሻ ጊዜ ማረጋገጥ ፈልጋለች። ከጥግ በኩል የመስኮቱን መጋረጃ በቀጭኑ ገልጣ ቁልቁል ተመለከተች። ሰሞኑን ሲከታተላት የነበረው ነጭና ቀይ ዳብል ካቢን ሃይሉክስ ቲዮታ ፒካፕ የለም። ሙሉ ቀን አላየችውም። መጋረጃውን ቦታው መልሳ በጀርባዋ ግድግዳውን ተደግፋ ታስብ ጀመር። ነብዩ ስልክ አልደወለም። እንዲትጠነቀቅ እንኳን ለመንገር እንዴት አድርጋ እንደምታገኘው ማወቅ አልቻለችም። ሶስት ጊዜ ደውላ ተዋለች። ተስፋ ቁርጣ ወደ በሩ ስታቀና ስልኩ ጮኸ። ፈጥና አነሳችው። ሄሎ አለች። ማክዳ ሄሎ ማክዳ ከቢሮ ሰዓት ውጪ ላገኝሽ በመቻሌ ዕድለኛ ነኝ፣ አላት ከወዲያኛው ጫፍ የመጣው ድምፅ ጠረጴዛው ጠርዝ ላይ ተቀምጣ በደህና ነው ዳዊት? ስትል ጠየቀችው ላስታውስሽ ፈልጌ ነው አላት። ምኑን? ምርቃችንን ዋ ሲላት፣ እንኳን ደወልክ ዳዊት። ስድስት ኪሎ ግቢ ነው የሚመጣው? በስንት ሰዓት በማለት ጠየቀችው። ማክዳ ግቢ ሳይሆን ቤት ብትመጪ ነው የሚሻለው አላት ዳዊት ጨራሽኑባት መጣ ደስ ባለው አለበለዚያ ነብዩ መፈለጓ ወይም መጠየቋ ስለማይቀር መቸገሩ አይቀርም ለምን ብላ ጠየቀችው ለእንግዶች መቀቢያ የተሰጠኝን ካርድ ለአባቴና ለታባ ሰጠቻችኋለሁ መተሽ መግባት ካልቻልሽ ደግሞ ለምን ትረክሚያለሽ በዚያ ላይ ዝናብ መጣሉ አይቀርም ስለዚህ አንደኛሽን ቤት ብትመጪ የተሻለ ነው አላት እሺ ነብዩን ስላገኙ አልችልም ብላ ጠየቀችው እኔ እስከ አሁን አላገኘሁትም፣ አላት ዳዊት። ለምን? አነጋገሩ ግራ ጋባት። ጠዋት ከቤት እንደወጣ ግቢ እንገናኛለን ተባብለን ነበር፣ በአጋጣሚ አልተገናኘንም። ነገር ግን በልጆች መልእክት እልኮብኛል በማለት ነገራት። ምን ብሎ በማለት ጠየቀችው። ዛሬ ከግቢ ልጆች ጋር ፕሮግራም ስላለው ቤት እንደማያድር ነው የነገራቸው ሲላት፣ ፍርሃት በሁለመናዋ ነገሰ። እውነትህ ነው ዳዊት እመኝ ማክዳ፣ እንደ በፊቱ አደጋ ያጋጥሟል ብለሽ አትጨነቂ። አሁን በጣም ጠንቃቃ ሆኗል። እሺ ዳዊት፣ አትራቀው፣ እንዲጠነቀቅ ምከረው። በተቻለ አብረው ሁኑ። እሺ አለችው ማክዳ። እሺ አላት ዳዊት። ለምርቃቱ ነገ ቤት እመጣለሁ ስትለው፣ ሰባት ሰዓት ላይ ከጸደይ ጋር አብራችሁ እንድትመጡ በማለት ነገራት። እሺ፣ እንኳን ደሳለ አለችው አመሰግናሉሁ፣ ማክዳ ነገ በሰፊው እንገናኛለን ብሏት ስልኩን ዘጋው። ማክዳ በማግስቱ እነ ዳዊት ቤት ብቻዋን ሄደች። ጸደይ ዘንድ ስልክ ብትደውል ከነባሏ ከአዲስ አበባ ውጭ መሄዷ ተነግሯታል። መኪናዋን ከግቢ ውጭ አቁማ ቦርሷንና ለስጦታ ያዘጋጀችውን አበባ ታቅፋ ስትገባ ዳዊት ፎቶግራፍ አንሺ አዘጋጅቶ ከደጅ ተቀበላት። በድጋሚ እንኳን ደስ አለ ዳዊት፣ አለችው። አበባውን ሰጥታ እየሳመችው! አመሰግናሉ ማክዳ ብሎ ብሉ ያበረከተችለትን እቅፍ አበባ እንደያዘ በአንድ እጁ ጀርባዋን እንደገፍ አድርጎ እንግባ አላት። እሺ ቆይ ቆመ ብላ ቦርሳዋን ከፍታ በስጦታ ወረቀት የታሸገ ትንሽ ነገር አውጥታ ሰጠችው። ሁለተኛ ስጦታ ብሎ ጠየቃት። አበባው የደስታ መግለጫ፣ ይህ ደግሞ ሽልማት ነው አለችው። ፈገግ አበባው እንደታቀፈ ስጡታው የታሸገበትን መጠቅ ወረቀት ገለጠው። ዋጋው እጅግ ውድ የሆነ ወርቃማ መልክ ያለው የእጅ ሳት ነው። እጁ ላይ ያሰረው በጣም ሲስቀናሉ ማክዳ አላት፣ ከልቡ ተደስቶ። ከዚያም የማስታወሻ ፎቶግራፎች አብረው ተነሱ። ነቢዩን የናፍቁ አይኖቿ ወዲያና ወዲህ ነበር። ከቤተ ዘመዶቹ ጋር ካስተዋወቀት በኋላ ረጃጅም ጠረጴዛዎች ላይ በየአይነቱ ተዘጋጅቶ በጎድጓዳ ሳህን ከተደረደረው ምግብ የምትፈልገውን እየመረጠች አንስታ ከቦታዋ ተመለሰች አይኖቿ ግን አላረፉም ነቢዩን ይፈልጋሉ ዳዊት ለአፍታ ያህል አጠገቧ ይቀመጥና ትንሽ አጫውቷት መጣው ብሏ ትሄዳል የዳዊት ታላቅ እህት በበኩሏ ትመጣና ጨዋታ ሲጀምሩ ወዲያው አዲስ እንግዳ ሲመጣ ለማስተናገር ትሄዳለች ማክዳ ተስፋ ሳትቆርጥ ነቢዩ ተጠብቀዋለች። ከአንድ ሰዓት በላይ ቆየች፣ እሱ ግን ብቅም አላለም። ሌላ ግማሽ ሰዓት ጨምራ ጋባዦቿን አመስግና ከዳዊት ጋር ከግቢው እንደወጡ ክንዱን ይዛ እየጎተተች ወደ መኪናዋ ወደ ኋላ ወሰደችው። ነቢዩ ለምንድነው እንደው ማይደውልልኝ ስትል በቁጣም በልምናም እየተቀላቀለች የሚጠየቀችው፣ ማክዳ በሚያመቸው ጊዜና ሁኔታ ሊያገኝሽ እንደሚፈልግ ነግሮኛል አላት። እውነትህ ነው ዳዊት ብላ ጠየቀችው። ማክዳ እንዲህ አይነት ጥርጣሬ ጭንቅላትሽ ውስጥ ሊኖር አይገባም። ነቢዩ ለአንቺ የተለየ አክብሮትና መውደድ አለው። በሕይወቱ ውስጥ ትልቅ ቦታ ይዘሻል። ቢሆንም የሆነውንና የደረሰበትን ሁሉ ታውቂያለሽ። መቼም ሁሉንም እንደነገረሽ ገምታለሁ። ከመቼውም ጊዜ ይበልጥ ጥንቃቄ ማድረግ እንዳለበትም የተነጋገራችሁ ይመስለኛል አላት። ተነጋግረናል ዳዊት፣ ግን ለምን እንደሆነ አላውቅም ስለ እሱ ማሰቤና መጨነቅ ማቆም አልቻልኩም። ስልክ መደውል ይችላል እኮ አለችው። ነቢዩ ይህን የሚያጠው አይመስለኝም። በእሱ የተነሳ ግን አንቺ ችግር ውስጥ እንድትገቢ አይፈልግም። በዚህ የምረቃ ፕሮግራምና ዝግጅት ላይ መገኘት የነበረበት መሆኑንም ሳያውቅ ቀርቶ አይደለም። አየሽ፣ ይከታተሉኛል ብሎ ያስባል። ይህን ዝግጅት ማወቃቸውና እሱን ለማግኘት ደግሞ ከዛሬ የተሻለ ድል ስለማይኖራቸው በወጥመዳቸው እንዲገባላቸው ይጠብቁታል ስለዚህ የራሱን ጥንቃቄ ለማድረግ ሲል ነው አለመምጣትን የመረጠው። እኔና አንቺ የምናዘወተረባቸው ቦታዎችም እንዲሁ በእነሱ ይላም ውስጥ እንደሚሆኑ ነቢዩ ያውቃል፣ እኛም መገመት ይኖርብናል አላት ዳዊት። ልክ ነህ ዳዊት አለች፣ ጭንቅላትዋን ወደ ላይና ወደ ታች እየነቀነቀች እርሷን እንደሚከታተሏት ልትነግረው ፈለገች። ወዲያው ደግሞ ፍራቻና ጭንቀት የፈጥሩባት ስሜት ሊመስለው እንደሚችል በመገመት ተወችው። ስለዚህ ማክዳ በራሱ መንገድ ከአንቺም ሆነ ከእኔ ጋር መገናኘቱ ስለማይቀረት ታሰቢ። ነቢዩ ከእንግዲህ በየዋህነት ወይም በዕልህ ራሱን ችግር ውስጥ አይከተም፣ እኔም ጊዜ ስለሚኖረኝ ከጎኗ አልለየም አላት። ስጋቷን ሙሉ በሙሉ ከውስጧ ማውጣት ባይቻለውም የነገራትን እንዳመነች ተረድቷል። አመሰግናለሁ ዳዊት አለችው። ተረጋግተሽ ስራሽን ስሪ ማክዳ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። እሺ አላት። ቶሎ እንድትሄድለት እየተመኘ በልሽ ይግባ እንግዶችን አስተናግድ ብላው የመኪናዋ ሞተር አስነሳች። መስታወቷን ዝቅ አድርጋ የግዷን ባይ በማለት ስትሰናበተው እጁን እያውለበለበ ለበለበ በእፎይታ ተነፈሰ ይተነፈሰ የመጀመሪያውን ቀን ፈተና እንደምንም ተወጣው። የወደፊቱን ደግሞ እግዚአብሔር ያውቅለታል። ነብዩ አዲስ አበባን በማለዳ ለቆ ልቡ የተሳፈረበትን አውቶቡስ ቀርሞ እየገሰገሰ ቀትር ላይ ሸዋ ሮቢ ከተማ ደረሰ። የሮቢ ፀሐይ ደመና ክርቷት በሰማዩ ላይ ብቻዋን ትንቀለቀላለች። ሙቀቱ አዲስ አልሆነበትም። ለነገሩ ምን ያህል ጊዜ ተለይቷት ቆየና ከወራት በፊት በነበራቸው የእረፍት ጊዜ ከዳዊት ጋር መጥቶ ጥቂት ቀናት አሳልፎ ተመልሰዋል። የሮቢና አካባቢዋ ልምላሜ ደምቋል። በሩቁ ግን ከደብረሲና በላይ የመንዝን ጥግ ተገና አድርጎ ለሮቢ ከተማ ደረቱን በሰጠው ሰንሰለታማ ተራራናት ላይ ደመናው ተንሰራፍቶ ይታያል። የግዱን ከአውቶቡሱ ወርዶ ቀጥታ ወደ ቤቷ አመራ። አቶን አደው በምሳ ሰዓት ቤት ቆይተው ወደ ሱቃቸው ለመሄድ ሲወጡ ከግቢያቸው በር ላይ አገኛቸው። አባባ አለ። ሻንጣውን ከትክሻው ወርዶ ወደ እሳቸው ይጠጋ መጣ። ልጅ ጎሽ በደስታ አቅፈው ሳሙትና አንድ እጁን ይዘው ወደ ቤት በመመለስ ዙርያሽ። ልጅሽ መጥቶልሻል እያሉ ገቡ። እልልልል፣ እስይ እያሉ ወይዘሮ ዙሪያሽ ከተቀመጡበት ድንክ ላይ ነጠላቸውን ወደ ኋላቸው ጥለው ተነሱ። እልል እያሉ ጎረቤቱ እስኪሰማ ድረስ አንገቱን አቅፈው ከመስገን አምላኬ ቸሩ መድኃኔ ዓለም ለአንተም እኔ ሳንሃል፣ ያዕቆቡ ቅዱስ ሚካኤል ነግሬ ነበራ እልልል እያሉ ጉንጩና አንገቱን እያገላበጡ ሳሙት። ሊቀ መላኩ ነግሬህ ነበር አንዱ ልጅ በደና ለቤቱ አብቀኒ ብያለሁ ቸሩ መዳን ያለ ምን ይሳናል ሲ ሲሉ ቆዩ። ኧረ መኪና ሲቀጠቅጠው ውሎ ደክሞት ነው የገባው፣ ዙሪያሽ መጀመሪያ አረፍ ይበል እንጂ አሉ። በቀላሉ አለመላቀቃቸው ሲያዩ አቶን አደው የያዘውን ሻንጣ ከጁ ላይ ወስደው እያስቀመጡ! ይህኔ ወይዘሮ ዙሪያሽ ወደ ቀለባችሁ ተመለሱ ደህና መጣህልኝ ልጅ አሉ እንደገና ገና ሁለመናውን በዐይኖቻችሁ እያማተሩ ደና ነኝ ማማ እግዚአብሔር ይመስገን። እናንተስ ደናናችሁ ማማ አላቸው። እኛ ምን አለብን ልጅ እግዚአብሔር ይመስገን። ደናነን ናቁጭ በሊኔ ልጅ ምን ላድርግ ብለህ ነው አሉና እጁን ይዘው እየመሩ በነበሩበት ድንቅ ያስቀመጡት። ስራስ እንዴት ነው አባባ? ብሎ ጠይቃቸው። ምንም አይል በእርት ተንከሰራል ለጉሮሯችን ይበቃል አሉ አቶ ናደው። እማምላክ ሴት በሉት ዙሪያሽ፣ ምንድን ነው የምስራጁ? እያሉ ጎረቤቱ ሁሉ እየተጠራራ ተከታትሎ ገባ። የእናትና የአባት ድንጋጤና ሀዘን እኛንም አሳስቦን ነበር

በማለት ከአጠገቡ ተነስተው ሰራተኛቸውን ይጣሩ ወደ ጓዳ ገቡ። ጎረቤቶቻቸው ወደ የቤታቸው ከሄዱ በኋላ አቶን አደው ለመሆኑ በደና ነው ዳዊትን ጥለኸው የመጣኸው በማለት ጠየቁት። በደና ነው አባባ፣ ዩኒቨርሲቲ ውስጥ የጀመርኩት የጥናት ጽሁፍ ነበር፣ እሱን መጨረስ ስላለብኝ የሚያስፈልጉኝና አንዳንድ መረጃዎች ለማሰባሰብ ነው የመጣውት አላቸው። ከየት ከዚህ ብለው ጠየቁት። ነብዩ ከስጋት የመነጨ ጥርጣሬያቸው ተገንዝቧል። ለእሳችሁ መንገዱ መንገሩ ወይዘሮ ዙሪያሽንም ዙሪያ ለማሳመን ቀላሉ መንገድ መሆኑን ከልጅነቱ ጀምሮ ያውቃል። አለበለዚያ ቶሎ መመረቅ አልችልም በማለት ደጋግሞ ያው ነጥኖ ምክንያት ነገራቸው። እንደሱ ከሆነ ደህና አሉ። ልባቸው ተረጋግቶ በል እንግዲህ አረፍ በል እኔ ለነገ የማደርሰው ልብስ አለብኝ ልሂድና ሱቅ ልክፈት አሉት። አቶና አደው ካመኑ በቂ ነው። ወይዘሮ ዙሪያሽን ማሳምን ማሳመን የእሳቸው ሥራ ስራ ይሆናል። ወይዘሮ ዙሪያሽ ራሳቸው ጉድ ጉድ ብለው የሚበላውን አቀረቡለት። በደንብ በላ። ልቡ ግን እንደቆመ ነው። ከመድረሻው ኤፌሶን ገብቶ ስላራረፈ እፎይት አልተሰማውም። ዳዊት ለአቃቤ ሕግ ጓደኛው የጻፈለትን ደብዳቤ ይዞ ዛሬውኑ ኤፌሶን መድረስ ቢችል ደስ ባለው ነበር ሆኖም እናቱ እንደማይለቁት ያውቃል። በጠዋት ተነስቶ በበራሪዋ ሊሆንችና ተሳፈረ። ኤፌሶን ከተማ ደርሶ የሽማግሌውን አይን እስከሚያይ ቸኩሏል። ከአራት ዓመታት በፊት 12ኛ ክፍል ተማሪ በነበረበት ጊዜ ለአውራጃው ትምህርት ቤቶች የስፖርት ውድድር ከሄደ ወዲህ ኤፌሶን አይቷት አያውቅም። ኤፌሶን እንደደረሰ የትንሿን ከተማ ለውጥ ለማስተዋል ጊዜ አልነበሩም። ሐሳብ ሁሉ ሽማግሌው ላይ ነው የተሳፈረበት ሊሆንችና ሽማግሌው በሚኖሩበት ሆቴል ፊት ለፊት ሲያልፍ ግንባሩን መስተዋቱ ላይ ለጥፎ የሆቴሉን በረንዳ ተመለከተ። መኪናው ከማቆሚያ ቦታ እስኪደርስ ድረስ አንገቱ ተጠምዞ አይኖቹ ከበረንዳው ላይ አልተነቀሉም። ሽማግሌው ከሚያዘወትሩበት ቦታ የሉም። በስጋት እንደተዋጠ ከመኪናው ወረደ። ኒውስክ ከሚባለው የእንግሊዘኛ መጽሔት በስተቀር የያዘው ነገር የለም። አልፎት ወደ መጣው ሆቴል ተመልሶ ልቡን አስቀድሞ ተራመደ። ሆቴሉ በረንዳ ላይ እንደደረሰ ሸብልሎ በያዙ መጽሔት ጬኑን እየጠበጠበ ቆመ ልቡ ግን ገና አላረፈም ይጣደፋል ካለበት ሆቴል ማዶ መንገዱን ተሻግሮ ፊት ለፊት ያለውን ሆቴል ተመለከተ እዚያም በረንዳ ላይ ሰው የለም እሳችሁ ባይኖሩም በአውራጃው ፍርድ ቤት ፋይሉን አግኝቶ ለማንበብና ለማረጋገጥ ከቻለ ትልቅ ነገር ነው ዋናው ነገር የፍርድ ቤቱ ፋይል ነው በማለት ራሱን እያጽናና ወደ ውስጥ ገባ በሆቴል ውስጥ መካከል ላይ ቆሞ ዙሪያውን ቃኘ። የሉም። አንደኛው አስተናጋጅ ከተቀመጠችበት ወንበር ተነስታ ወደሱ መጣችና፣ ምን ልታዘዝ? ስትል እያመነታች ጠየቀችው። ሻይ፣ ትኩስ ነገር አለ አላት። ወደ አንድ አቅጣጫ ሸምጥጦ የሄደ ቀልቡን ለመመለስ እየተርበተበተ ይኖራል። መጀመሪያ ቁጭ በላ አለችና ሳቀችበት። እሺ አብሮኝ የነበረው ሰው ቀድሞኝ ወደዚህ የገባ መስሎ ነበር ብሎ ነከራት። አይ በቅርብ ወደዚህ የገባ ሰው የለም። አለችው። ደና እንግዲያው መምጣቱ አይቀርም ሻይም ጭልኝና እዚሁኝ ትንሽ ሊጠብቀው ብሏት በመረጠ ወንበር ላይ ጥጉን ይዞ ተቀመጠ። አስተናጋጇ ያዘዘውን ሻይ ይዛ እስክትመለስ እንዴት እንደሚጠይቃት ሲያስብ ቆየ። ወጣቷ አስተናጋጅ በብርጭቆ የተቀዳውን ሻይ ከነማስቀመጫው ከማቅረቢያ ትሪ ላይ እንስታ ጠረጴዛው ላይ ከፊቱ አስቀመጠችለት። ከመሄዷ በፊት ማንኪያውን አነሳና እንደ ማማሰል ብርጭቆ ውስጥ ነግሮ ቀና ብሎ ተመለከታት። እዚህ ሆቴል የሚኖሩ ከዚህ በረንዳው ላይ የማይጠፉ አንድ ሽማግሌ ነበሩ፣ የት ሄዱ ሲል ጠይቃት። አስተናጋጇ ማቅረቢያውን እንደያዘች ቆም ብላ ለምን ትፈልጋችኋለህ እንዴ ስትል ጠየቀችው። ባአጠያይቋ ፈራ። አይ ከዚህ በፊት እዚህ ሆቴል ስመጣ አያቸው ስለነበር ነው አላት። ምንባገሳችሁኮ ብላ አንጠልጥላቶችው ልቡ ቀጥ ሊልደረሰ ደረሰ። ምን ሆኑ አለ በድንጋጤ። በደንብ ታውቃችኋል እንዴ አለችው። ጭንቅላቱን በአወንታ ነቀነቀ። ዘመዳችው ሆነ? ትክ ብላ እያየችው ጠየቀችው። ልቡ ጧ ብሎ ሊፈነዳ ምንም አልቀረውም። አይ ከዚህ ከበር እንዳሉ ይሰጣችሁ ጊዜ አላት። ጭራሹኑ ባይጠይቃት መረጠ ጉጉቱ መና ሲቀር ተስፋው ሲናር ማየት ዘገነ ነው እጅግ ፈራ። እንግዳ ነው መሰለኝ ስትለው ነብዩ ተበሳጨ። አሁን ግን ለምን ጠየቅሽኝ አላት። አነጋገሩ መክረሩ አልታወቀውም። እዚህ ሀገራ ላይ ይህም ብዬ ነዋ? አለችው ከዚህ ከለቀኩ ብዙ ጊዜ ሆኖኛል። አላት ነብዩ አባባ ሰይፉን የፈለግከው መልሳ አጠይቀችው። አዎን አላት። ምንባሳቸው ባቀሳቸው ከቀመጡ ሊነሳ ምንም አልቀረው። አንገቱን ወደ እሱ አስረዝሞ ወደ ላይ ያያታል። እርጅናውም ተጫጭኗቸው አልመሰለኝ እንደ ድሯቸው አሪፍ አይደሉም፣ በማለት ነገረችው። አሉ ማለት ነው በማለት ልቡ በጉጉት እንደተወጠረ ጠየቃት። መኖርም አሉ አለችና የሽርድዳ ሳቋን ለቀቀችበት። እንደ በፊታቸው ሞቅ አድርገው አይከፍሉ አይጋብዙ ምንም አይፈልጉ አለችው ሳቋን ሳታቋርጥ። ምን ማለቴ ተምታታበት። በማያውቁ ቋንቋ የምታናግረው መሰለው በልተወው እውነትም እንግዳነ አለችው ደረቅ ሳቀይ ሳቀች። አሉ ማለት ነው ብሎ ጠየቃት። አሉ አልኮኮ ከክፍላቸው ገና አልወጡም፣ እርጭናውም ተጫጭኗቸው አልመሰለኝ እንደ ድሯቸው አይደሉም፣ ቀስ ብለው ነው የሚወጡት አለችው። ነቢዩ ወደኋላው ደገፍ ብሎ በረጅሞ ተነፈሰ። ከአዲስ አበባ ውጥረትና ሩጫ ገለል ብለው ከቅዳሜ ጀምሮ ብቻቸውን ያሳለፉት ጊዜ አጠረ እንጂ አስደሳች ነበረ። እሁድ ምሳያቸውን ላንጋኑ ዋቢሸበሌ ሆቴል በልተው ወደ ቤታቸው መመለስ እንዳለባቸው ሲያስቡ ቅር ተሰኙ። እናም ሌሊቱን እዚሁ አሳልፈው ሰኞ ጠዋት ወደ አዲስ አበባ ሊመጡ ተስማሙ። ዘሪውን የጸዴን ደስታ ማየቱ ብቻ አርክቶታል። ጸዴ ከፈለግሽ እዚሁ መክረም እንችላለን ሌላት ከጅሎት ነበር። የተቀበለውን የፍርድ ቤት መጥሪያ በኩባንያው ያለውን ሥራና የነቢዩን ጉዳይ ሲያስታውስ መልሶ አጠው። ጸደይ በበኩሏ አዲስ አበባ ተመልሰው ዘሪሁን ቃል ይገባላትን ሁሉ በትኩሱ እንዲፈጽምላት ለማድረግ ቸኩላለች። ስለዚህ ሰኞ ጠዋት ወደ ቤታቸው ተመለሱ። ዘሪሁን ከሰዓት በኋላ ቢሮ ገብቶ በኩባንያው የየዘርፉን የሥራ ኃላፊዎች በማስጠራት በየሳምንቱ ሰኞ ጠዋት ይደረግ የነበረውን የማኔጅመንት ስብሰባ አካሄደ። ስብሰባው እንዳበቃ ሌሎቹን አሰናብቶ ተሻለን ሠራተኞቹን አግኝታ አነጋገርካቸው? ሲል ጠየቀው። አዎ፣ አግኝቻችኋለሁ ለምስክርነት ከተጠሩ በስራቸው ላይ ሆኑም አልሆኑ የሚያውቁትን መመስከራቸው እንደማይቀር ነው የገለጹልኝ። አለ አቶ ተሻለ። በመታገዳቸውስ ክስ መስርተዋል ብሎ ጠየቀው። አይመስለኝም አለ ባጭሩ። ቅድም በስብሰባችን ላይ የአስተዳደር ኃላፊው ከፍተኛ የስራ ልምድ ያላቸው የኩባንያው ታታሪ ሰራተኞች ስለታገዱ ስራ እየተበደለ መሆኑን ገልጿል። አለ ዘሪውን። ታዲያ ምን እናድርግ? አለ ተሻለ። ሁኔታውን በጥሞና እናስብበት ነበር። የእነሱ ከሥራቸው ገበታ መወገድ በተከሰስንበት ጉዳይ ላይ የሚያመጣው ለውጥ የለም። እንዲያውም በቅርባችን አቆይተን በጥቅማ ጥቅም እየደለን በምንፈልገው መንገድ ብናመቻቸው ይሻላል። እነሱን አባርረን በሁለት በኩል ከምንወጠር ወደ ሥራቸው እንዲመለሱ ብናደርግ የተሻለ ነው አለዘሪን። ዘሪውን ለጸደይ የገባላትን ቃል እያሰበ ነበር። እሺ እንዳልክ አለ ተሻለ ቅር እያለው ለሞራላቸው በካሳ መልክ ትንሽ ተጨማሪ ተደርጎላቸው ከነገ ጀምሮ በስራ ገበታቸው ላይ እንዲገኙ አድርግ፣ ለአስተዳደር ኃላፊውም ሐላፊውም ይህን ግለጽለት አለ ዘሪውን። እሺ በልካም አለ ተሻለ። ሌላምን አዲስ ነገር አለ በማለት ጠየቀ ዘሪውን። ከኤፌሶ መልዕክት ደርሶናል አለው። ሽማግሌው ናቸው ብሎ ጠየቀው። አዎ፣ ገንዘብ ሲለው፣ አምስት ሺህ ብር ይላክላቸው። የሽማግሌው ጉዳይ አያስጨንቅም፣ ገና ድሮ ተቋችቷል። ሌላስ? አለ ዘሪውን። ሌላ እንኳን ምንም የለም። ዛሬ ማታ ከጸደይ ጋር ራት ልጋብዛችሁ፣ የገቢ አብረን እየተጨዋወተን ብናመሽ ደስ ይለኛል በማለት ጠየቀው። ዛሬ ቢሮ ማምሸት አይቀርም። ባይሆን ነገ ለጸደይ ነግራትና አብረን እናመሻለን። በእርግጥም ዘሪውን ማምሻውን ብዙ ሥራ አለበት። ልዩ ሠራተኞቹን አግኝቶ የሰሞኑን ሪፖርት መስማት አለበት። የነቢዩ መጨረሻ ያለማወቅ ጓጉቷል። በላንጋኑ ሽርሽር ለጸደይ ከገባላት ቃል ኪዳን አንዱን ከፈጸመ በቂ ነው። የጥጡም ጉዳይ እንደ ሁኔታው መፍትሄ ይፈለግለታል። የነቢዩ ጉዳይ ግን ለድርድር የሚቀርብ አይደለም። እስካሁን አስተማመኝ መደምደሚያ ላይ ሳይደርሱ እንዳልቀሩን ገምቷል። ነቢዩ በህልውናው ላይ የመጣበት ስለሆነ ሊራራለት አይችልም።